ድምፃዊው አንዷለም ጎሳ በነፃ ተለቀቀ። አትሌት ገለቴ ቡርቃ አስር ቤቴን እና አራት መኪናዬን ወስዶብኛል ያለችው የቀድሞ ባለቤቷ በቁጥጥር ስር እንዳልዋለና እየተሰራጨ ያለው መረጃ ትክክል እንዳልሆነ ደርሶናል። አንድ የታደለ ገብረ መድን ወይም የቀድሞ የገለቴ ባል ዘመድ ነኝ ያለ ግለሰብ እውነቱ እሷ እንዳለችው አይደለም፣ ታደለን እኛ እየረዳ ነው ነው የሚኖረው አሁንም ቢሆን የታክሲ ሹፌር ነው ማለቱንና በሱ ዙሪያ ሌሎች ያልተሰሙ መረጃዎችን ተናግሯል። ይህንንም ወደ እናንተ የዘንላችሁ መጥተናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ወደ መረጃችን አቀናን። መልካም ቆይታ። አንዷለም ጎሳ ፍርድ ቤቱ በነጻ አሰናበተው። እንግዲህ ድምፃዊ አንዷለም ጎሳ በእጮኛው ቀነኔ አዱኛ ሞት ተጠርጥሮ ለወራት እስር ቤት መቆየቱ ይታወቃል። የፍርድ ቤት ሂደቱም ጋዜጠኞች እንዳይገቡ በመታገድ በተደጋጋሚ የፍርድ ቤት ቀጠሮ ሲከናወንም ቆይቷል። ይህ ጉዳይ እንግዲህ አብዛኛውን ሰው አስቆጥቶም ነበር። መረጃ ከህዝብ ለማሸሽ ካልሆነ በስተቀር ለምን ጋዜጠኞች እንዳይገቡ ታገደ እየተባለም ሰንብቶ ነበር ሆኖም እንግዲህ ፖሊስ እስከ ቅርብ ጊዜ ድረስ አዲስ መረጃን እንዲያመጣ ቢጠበቅም የተለየ ማስረጃን ማቅረብ ባለመቻሉ ምክንያት አንዷለም ጎሳ ከእጮኛው ከቀነኒ አዱኛ ሞት ክስ ነጻ ተብሎ በነጻ ተለቋል መቼም ይህንን የሰማ ኢትዮጵያዊ የቀብሯ ቀን አባትየው ያሉትን ንግግር ማስታወስ ይሳነዋል ብለን አናምን። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጣ እንዳትቀራድር አላለሁ። እንዲህ ነበር ያሉት። የልጄ ሞት እንደ አጫሉ ሞት ከንቱ ሆኖ እንዳይቀር የኢትዮጵያ ሕዝብ ያግዘኝ ነበር ያሉት። እንደ ሰማነው መረጃ ከሆነ እንግዲህ የዚሽ ልጅ ደም ከንቱ ሆኖ መቅረቱ እውን ሆኗል። ለቻናላችን አዲስ ይሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን ወደ መረጃችን አቀናን። መልካም ቆይታ። ወደ ሌላኛው መረጃችን አቀናን። እንግዲህ ከሰሞኑ የገለቴ ጉዳይ እጅጉን አነጋጋሪ ሆኖ ሰንብቷል። ገለቴ ሰይፉ ላይ ቀርባ በባሏ መዘረፏንና አሁን እየኖረችበት ያለችውንም ቤት ሳይቀር በሐራጅ ሊሸጥባት እንደሆነ እናም የኢትዮጵያ ሕዝብና መንግስት እንዲደርስላት ከተማጸነች በኋላ በህዝቡ በሚዲያውና በሕግ አካላት ዘንድ ርብርቡ ተጠናክሮ ቀጥሏል። ሕዝቡና የሚዲያውም አካላት ፍትህ ለገለቴ እያሉ እያስተጋቡ ይገኛሉ። የኢትዮጵያ አትሌቲክስ ፌዴሬሽንም ቢሆን ከገለቴ ጎን እንደሚቆም እናም ይህ ችግር እሷ ላይ ብቻ የደረሰ ሳይሆን ብዙ አትሌቶች ላይ የደረሰ ችግር መሆኑን ጠቅሰው እንዲህ ያለውን ችግር በተለይ ሴት አትሌቶች ላይ በትዳር ብቻ ሳይሆን በውድድርም ወቅት ጾታን ያማከለ ጥቃት እንደሚደርስባቸው ገልጸው ይህንን ችግር በዘላቂነት ለመፍታት ከውጮቹ ተሞክሮን በመውሰድ ይህን ጉዳይ ለመከላከል ሴፍ ጋርድ የተሰኘ ቡድን ለማቋቋም ጥረት እየተደረገ መሆኑን ገልጸዋል። የተለያዩ አትሌቶችም ቢሆኑ በዚህ ጉዳይ ላይ ሀሳብ አስተያየታቸውን ሰጥተዋል። በተለይ መሰረት ደፋር ገለቴ ገንዘብ ማጣቷ ብቻ ሳይሆን ልጅ የሞለጃ እድሜዋ ማለፍ ሁሉ ይቆጨኛል፣ እኔ ሶስት ልጆች አሉኝ፣ በማለት ነበር እንግዲህ በስሜት የገለጸችው። እንግዲህ ባሏ የነበረው ግለሰብ ታደለ ገብረ መድህን ለመሰናበቻ በሚል መልኩ ከሰባት ዓመት በፊት ትቶልኝ ሄደ ያለችው መልእክት ይህንን ይመስላል። የተጻፈው የካቲት 8 2009 ዓ ም ነበር። ማስታወሻው ሲጀምር ይህንን ይላል፣ ስታነቢ ተረጋግተሽና አስተውለሽ ይሁን። ሁሉም በጊዜው ውብ ይሆናል። ጋዲስ ላፍ በማለት ነበር እንግዲህ የጀመረው። ሐኒ እንኳን በሰላም መጣሽ፣ መንገድ ጥሩ ነበር። ስለ ውድድሩ ምንም አላልኩሽም፣ መረጃው ስለሌለኝ ነው። ውድድሩ እንዴት ነበር? በተረፈ ላሳውቅሽ የምፈልገው ጉዳይ እንደሚከተለው ነው። ይኸውም ላልተወሰነ ጊዜ ወደ ጸበል ሄጃለሁ ስለሆነም የሚሄድበት ቦታ ስልክ ላይ ሰራ ይችላል። ከሰራልኝ እደውላለሁ፣ ካልሆነም ግን ምንም አያሳስብሽ። ይህንን መንገድ የመረጥኩት ለራሴ ጤንነት ብዬ ነው፣ መረጋጋትም ስለምፈልግ ነው። ምክንያቱም ውስጤ ሰላም አይሰማውም። ምናልባትም ይህንን ሳደርግ ውስጤ ሰላም ይሰማው ይሆናል ብዬ በማሰብ ነው። ይህንን ውሳኔ በመወሰኔ በጣም አዝናለሁ። ባይሆን ደስ ይለኝ ነበር፣ ግን ለሁለታችንም ሰላም ሲባል መሆን አለበት ብዬ አምኛለሁ። ስለዚህ ራስሽን አረጋግተሽ ስራሽን ቀጢ። ምክንያቱም የሰው ልጅ በምድር ላይ የሚኖረው አንድ ጊዜ ብቻ ነው። እሱንም በአግባቡ በደስታ በሰላም ብሎም ጥሩና መልካም ነገርን አድርጎ ማለፍ አለበት። ይህንንም ውሳኔ የወሰንኩት ለሁለታችንም ደህንነት ስል ነው። የሚቀጥለው እስከሚሆን ድረስ ግን ሰላሙን ሁሉ እመኝልሻለሁ። ታደለ ነኝ። ቻው በማለት ነበር። እንግዲህ ፊርማውን አስፍሮ ይህንን ደብዳቤ ጽፎላት የተለያት ከዚህ ደብዳቤ ከስምንት ወር በኋላ ነው። እንግዲህ ገለቴ እንዳለችው የመጥሪያ ወረቀት የደረሳትና ለሰባት ዓመት ያህል ያንን ሁሉ ውጥንቅጥ ያሳለፈችው ከሰባት ዓመት በኋላ እንግዲህ በትላንትናው ምሽት የገለቴ የቀድሞ ባል በቁጥጥር ስር እንደዋለ እንዲሁም የተያዘው ከነመኪናውና ከሽጉጡ ጋር እንደሆነ የተለያዩ መረጃዎች ሲዘዋወሩ ቆይተው ነበር። ነገር ግን በዛሬው ዕለት አዲስ አበባ ፖሊስ ኮሚሽን በሰጠው መረጃ መሰረት፣ የገለቴ ባል በቁጥጥር ስር እንዳልዋለና እየተሰራጨ ያለው መረጃ ትክክል እንዳልሆነ ደርሶናል። ከዚህ መረጃ ጋር ተያይዞ እንግዲህ ማለትም የገለቴ የቀድሞ ባል በቁጥጥር ስር ውሏል የሚለው መረጃ ከተሰራጨ በኋላ አንድ ግለሰብ የታደለ ገብረመድን ዘመድ ነኝ የሚል ግለሰብ እንግዲህ ጉዳዩ ገለቴ እንዳለችው አይደለም ለምን ከአንድ ወገን ሰምታችሁ ትፈርዳላል? በማለት ጉዳዩን በቅርበት አውቃለሁ ብሎ ዝርዝር ሀሳቦችን አጋርቶናል። እንግዲህ ይህ ዘመድ ነኝ ያለው ግለሰብ ሁለቱንም ከበፊት ጀምሮ እንደሚያውቋቸው ገልጾ በ2000 ዓ.ም ትዳር መመስረታቸውንና በእጮኝነት ጊዜያቸውም እንዳገኛቸው ወደ ትዳር በሚያመሩበት ወቅትም ሁለቱም ተዋደው ትዳሩን እንደመሰረቱት እሱ ግን በጊዜው ውጭ ሀገር በመሆኑ ሰርጋቸው ላይ መገኘት አለመቻሉን ገልጿል። እንደ ማንኛውም ሰው በሰላም እየኖሩ የነበረ ሲሆን በመሃል ግን ግጭቶች ተፈጠሩ ይላል። እንግዲህ ግለሰቡ ይህንን ጉዳይም እንደሰማ እሱ ራሱ ከአንዴም ሁለት ጊዜ ሀገር ቤት ድረስ በመምጣት ለማስታረቅ መሞከሩን ገልጾ እሱ ጣሊያን በነበረበት ወቅትም እነሱ እዛ ድረስ መጥተው ስለነበር ያሉበትን ችግር በመነጋገር እዛው ከምትኖረው እህቱ ጋር ለመፍታት ሞክረው እንደነበረም ጭምር ገልጿል። ነገር ግን ባለመሳካቱ በመጨረሻም ለመለያየት መብቃታቸውንም ገልጿል። በመቀጠልም ታደለ ታክሲ ሹፌር እንደነበር እና ሰፈራቸው እስታዲየም አካባቢ እንደነበር፣ በዛ አጋጣሚ እንደተዋወቁና ፍቅር እንደመሰረቱም ያክላል። ከዛም አሁን ስላለው እውነታና ታደለ ስላሳለፈው ውጣውረድም ያትታል። ታደለ አሁንም ቢሆን ታክሲ ሹፌር ነው በማለት ይናገራል። እንግዲህ ይሄ ግለሰብ እንደተባለው አስር ቤትና አራት መኪና የሸጠ ሰው ሳይሆን እኛ እየደጎም ነው የሚኖር የታክሲ ሾፌር ነው ይላል። እንኳን የእሷን ገንዘብ ሊዘርፍ ይቅርና ጣሊያን ከምትኖረው እህቴ ጋር እየደጎም ነው የሚኖር ግለሰብ ነው በማለት ገልጿል። እንግዲህ ልጁ በዚህ ጉዳይ ከሚገባው በላይ ዋጋ ከፍሏል። ብዙ ጊዜም ታስሯል። ነገር ግን እውነት ባልሆነ ክስ ነበር የታሰረው ስለዚህ ሁሉም ክሶች ውድቅ ሆነዋል። ምስክር ሆነው የቀረቡት ግለሰቦች ሳይቀሩ ዋሽተናል እያሉ ፋይሎቹ እንዲዘጉ ተደርገዋል። እንዲሁም የተመሰረቱበት ክሶች እሱ ሊሸከማቸው የሚችላቸው አልነበሩም። እናም ወንድማችን ባለማበዱ ፈጣሪን እናመሰግናለን ብሏል። በማከልም ገለቴ ቤት ቢሸጥባት ኖሮ ከባድ ችግር ይፈጠር ነበር በማለት ገለቴ ሌላ ባህሪ አላት ለማለትም ደፍሯል። እንግዲህ እንዲሁም ገለቴ ማለት እንኳን ቤት ተሽጦባት ይቅርና አስር ብር እንኳን ካለ ፍቃዷ ቢነሳ ቤት ይቃጠላል በማለት ነበር እንግዲህ ስለ ገለቴ ገለጸው። እንግዲህ ይህንን ጉዳይ በተመለከተ ብዙ አስተያየት ሰጪዎች የገለቴን ጉዳይ ለማድበስበስ ሆን ተብሎ የተሸረበ ሴራ ነው በማለት ላይ ይገኛሉ። እሷ ፍትህ እንዳታገኝ ተብሎ የተቀነባበረ ሴራ እንጂ እውነት አይደለም ሲሉም ይደመጣሉ። እናንተስ እንግዲህ ስለዚህ ጉዳይ ምን አስተያየት ትሰጣላችሁ? በዚህ ዙሪያ እንግዲህ የሚሰሙ አዳዲስ መረጃዎች ካሉ ይዘንላችሁ እንደምንመጣ እየገለጽን ለዛሬ የያዝነውን በዚሁ ቋጨ። መልካም ጊዜ። ቸር ያሰማን። ኢትዮጵያ